ጤና ይስጥልኝ እኔታ። እንኳን ለበዓለ ሆሳና ዋዜማ በሰላም በጤና ደረሰውት። ነገ የሆሳናን በዓል እናከብራለን። በመጀመሪያ ሆሳና ለምን ተባለ? የተባለበትስ ምክንያት ምንድን ነው? እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ወደ ቤተ መቅደስ ገብቷል። ለምን በአህያ መረጠ? ለምን የተሻሉ የምንላቸው እንደነበቅሎ እንደነፈረስን ለምን አልመረጠም? ለምንስ ፈረስን መረጠ? በመጨረሻ ዘንባባ ሲዘን የምናከብርበትን ምክንያት ምንድን ነው? እኒህን ጥያቄዎች ቢያብራሩልን በአክብሮት እንጠይቃለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት ተመልካቾች በእግዚአብሔር ስም እንደምን ዋላችሁ እንደምን ላላችሁ። እንኳን መድኃኒታችን ኢየሱስ ክርስቶስ በሰላም አደረሳችሁ አደረሰን ከበዓለ ዋዜማው ስሙ የተመሰገነ ይሁን። እንግዲህ ሆሳዕናን በሰፊው እናከብራለን። ሆሳዕናን በነገራችን ላይ የምናከብረው ከረቡ ጀምረን ነው ያው እሁድም በበለጠ ሁሉም ያው ክርስቲያን በየቤተክርስቲያን ክርስቲያን ተሰብስቦ የምናገለግልበትና የምናከብርበት ስለሆነ ነው እንጂ ሆሳዕናን የምናከብረው ግን እንደ ቅዱስ ያሬድም እንደ ጸመድጓውም እንደ በቅዳሴውም እንዳለ እንደ ስርአቱ ከረቡ ጀምረን ነው። ለምን ከረቡ ጀምረን እናከብረዋለን ሲባል ይህ ደግሞ ታላቅ ምስጢር አለው። ማርያና ማርታ ወንድማቸው አላዛር በሞተ ጊዜ መድኃኒታችን ኢየሱስ ክርስቶስ ወዳለበት ወደ ኢየሩሳሌም ረቡ መልክተኞች ልከዋል፣ ከቤተ ፋጌ ማለት ነው ወደ ኢየሩሳሌም መልእክተኞችን ልከው መድኃኒታችን ኢየሱስ ክርስቶስ እንዲመጣ አድርገዋል ማለት ነው። ረቡ ደርሰው ረቡና ነግረውታል። ረቡና አሙስን ውሎ አድሮ አልተነሳም። ወደ ውለቱን አርብ ተነስቶ ተሸኝቶ አድሮ ቅዳሜ ደርሶ አላዛርን አድኖታል። አላዛርን ካዳነ በኋላ አህያ ተጭኖ ወደ ቤተ መቅደስ ገብቷል። አሁን ይሄ ለሆሳዕና ትልቁ ምክንያት የሆነው ከረቡና አላዛር በሞተበት ምክንያት በሞተባቸው ጊዜ ማርያና ማርታ በላኩት መሰረት ነው። ሆሳዕና ወደ ቤተ መቅደስ ሆሳዕና ተብሎ የተመሰገነው እንደገና ወደ ቤተ መቅደስ የገባበት ምክንያት ማርያና ማርታ ወንድማቸውን እንዲያስነሳላቸው በላኩት መሰረት ነው። ስለዚህ የላኩት ደግሞ መቼ ነው? መልእክተኛ እረቡ ነው። ስለዚህ ሆሳዕና ከእረቡ ጀምሮ ይከበራል ማለት ነው። በሰፊው እሁድ ብናከብረው፣ ግን እንደ ቤተ ክርስቲያናችን ሕግ ብናከብራት፣ እንደ ቅዱስ ያሬድ ድርሰት ብያቸዋለሁ፣ ከእረቡ ጀምሮ ነው ይህን ምክንያት በማድረግ ማለት ነው። ከዚያ መድኃኒት ለምን ተባለ ሲባል አላዛርን አድኗል፣ አምላካችን ኢየሱስ ክርስቶስ አስነስቶታል። አላዛርን ካስነሳ ካዳነ በኋላ ወደ ቤተ መቅደስ ሲገባ ህፃናቱ፣ ሽማግሌዎችም፣ ወጣቶችም፣ ጎልማሶችም፣ ሴቶችም፣ ወንዶችም ሁሉም ሆሳይና መድኃኒት፣ ሆሳይና ማለት መድኃኒት ማለት ነው። ትክክለኛ መድኃኒት ይህ ነው፣ አላዛርን ሲያስነሳ ስላዩ ማለት ነው ሲያድነው ስላዩ ከሞት ስላዳነው ትክክለኛ መድኃኒት ማለት ይህ ነው እና ሆሳዕና መድኃኒት መጣልን። እንደውም ከአርያም ነው ያለው። ሆሳዕና በአርያም በጽርሃ አርያም በመላእክት ሲመሰገን የነበረ አምላክ አሁንም እኛን መጥቶ ከሞት አዳነን ብለው ይህንን ቃላት አስተላልፈዋል፣ ወይንም ይህን ምስጋና አመስግነዋል። ሆሳዕና ብለው ማለት ነው። ሆሳዕና የተባለበት ምክንያት አላዛርን በማስነሳቱ ነው ማለት ነው። አላዛርን ሲያስነሳ ያዩ ሰዎች ናቸው ሆሳዕና ብለው መድኃኒት ብለው ሊጠሩት የቻሉት። ሌላው በአህያ ላይ ለምን ተጫነ ሲባል እንግዲህ መድኃኒታችን ኢየሱስ ክርስቶስ የተጫነው በሁለቱ አህዮች ነው። መጀመሪያ በእናቷ ተጭኗል፣ ወደ ቤተክርስቲያን እስኪገባ ከቅርጹ ውስጥ ደግሞ በእናቲቱ ተጭኗል። ለምን ሆነ ሲባል መጀመሪያ በእናቲቱ የተጫነው እርሷ እናቲቱ ኦሪት ሕግ ነች የኦሪትን ሕግ ያሳልፍ የላቸዋለሁ ሲል ነው። ኦሪት ሕግ ስንል አስሩ ቃላት ሳይሆኑ ሳሌ ኦሪት አይን ቢያጠፋ አይን ያጥፋ፣ ጥርስ ቢያወልቅ ጥርስ ያውልቅ፣ ቋንጃ ቢቆርጥ ቋንጃ ይቆርጥ የሚል ሕግ ነበራትና ይህን ሕግ ሻርኩላችሁ ከዚህ በኋላ ብትሳሳቱ እንኳን በእንስሳት መለሳላችሁና አዲስ ሕግ ወንጌል እንሰራውላችሁ ሲል ከእናቲቷ አህያ ወርዶ በሕፃኗ አህያ እንዲጫኑ ሆኗል ማለት ነው። ሌላዋ አህያ ደግሞ ከሌሎች እንስሳት በጣም ዝቅተኛ ናች፣ ዝቅተኛ ነች ማለት ነው። ዝቅተኛ በመሆኗ ክርስቶስ መድኃኒታችን አምላካችን ኢየሱስ ክርስቶስ ትትና የገለጠባናት። እኛ አሁን አህያን ከሌሎች እንስሳት በጣም አሳንሰን ነው የምናያቸው። አህያ ማለት ከእንስሳት ሁሉ እነሱም በዝቅተኛ ደረጃ ነው የምናያቸው። ስለዚህ ዝቅተኛ የተናቀችውን አህያ ወይንም በተናቀችው አህያ ላይ መቀመጡ ትትናውን ለመግለጥ ነው። ሌላው አህያ ሩጣ ሩጥ አታመልጥም ይላል። አሁን ፈረስ በቁሎ ስንል ሩጣ ያመልጣሉ። አህያ ግን ሩጣ ማምለጥ አትችንም፣ ትያዛለች። መድኃኒታችን ኢየሱስ ክርስቶስም ከሻችሁኝ እገኛለሁ ከእናንተ ጋር ነይ፣ ከፈለጋችሁ ማለት ነው። ካልፈለጋችሁ ደግሞ ከእናንተ ሰውራለሁ፣ ከፈለጋችሁ ግን ከእናንተ ጋር ነይ ሲል ከእናንተ አልለይም ስል በአህያ ተጭኗል ማለት ነው። ሌላው ሕፃናቱ ልብሳቸውን እያነጠፉ ተቀብለውታል። ልብሳቸውን እየጎዘጎዙ ልብስ ማንጠፋቸው ደግሞ ልብስ እንግዲህ ምንድን ነው እንደው፣ ትልቁ ልብስ እንኳን አንተ ቀርቶ አንተ የተቀመጥክባት አህያይቱ መሬት መንካት የለባትም ሲሉ ልብሳቸውን አንጥፈዋል። ሌላው ልብስ ገመና ይሸፍናል፣ እርቃናችንን ይሸፍንልናል። አንተም ከባቴ አበሳ ነህ፣ መፍቀር የንሳ ንሳን የምትወድ የሰውን አበሳ በደል የምትሰውር ነህ ሲሉ ልብስ አንጥፈውለታል። ዘንባባ ይዘው መቀበላቸው ደግሞ ዛሬም እኛ ይኸው በቤተ ክርስቲያናችን አሁን ነገ ዘንባባ ይዘን ነው የምናከብረው። ዘንባባ ደግሞ ትልቅ ምስጢር አለው። ዘንባባ በነገራችን ላይ አባቶቻችን እንደሚሉት እንግዲኛ ያው ትክክል ነው፣ ግንድ እሳት ቢለኩሱት ለብልቦ ነው እንጂ የሚተወው ግንዱን አያቃጥለው ይላሉ፣ ለብልቦ ነው የሚተወው ስለዚህ መድኃኒታችን ኢየሱስ ክርስቶስም ባህሪው አይመረመርም፣ ወይንም ባህሪ አይመረመርም ሲል ዘንባባ ይዘው እንዲያመሰግኑት አድርጓል። ሌላው ዘንባባ መሃሉ ለስላሳ ነው፣ ዳርና ዳሩ ደግሞ እሾህ ነው። እሾህ ነው ይሄ ዘንባባ እሾህ ሲሆን መድኃኒታችን ኢየሱስ ክርስቶስ ለማያምኑበት በማዓቱ ያጠፋል፣ ለሚያምኑበት በምሕረቱ በይቅርታው ይታደጋል ያድናል እና ሁለት አይነት መዓትም አለው ቁጣም አለው፣ እንደገና ምሕረት ይቅርታለሁ ማለት ነው። በመዓቱ ይቀጣል በይቅርታው በቸርነቱ ይቅር ይላል። ስለዚህ እንደ መዓቱ እሾሃለው ዘንባባው፣ እንደ ምረቱ ደግሞ እንደ መድኃኒታችን እንደ ምረቱ ደግሞ መሀሉ ደግሞ ለስላሳ ነው ዘንባባ ማለት ነው። ሌላው ዘንባባ እነ አብርሃም አብርሃም ይስሐቅን ሲወልድ ዘንባባ ይዞ መስግኗል። እነ ሙሴ ኤርትራን ሲሻገሩ ዘንባባ ይዛ አመስግነዋል። ዮዲ ቶሎ ሆርኒ ስንድል በነሳቸው ጊዜ ዘንባባ ይዛ አመስግናለች። ዘንባባ ብዙ ምስጢር አለው። ስለዚህ እኛም ደግሞ መድኃኒታችን ኢየሱስ ክርስቶስ እኛን በመስቀል ተሰቅሎ የሚያድነን ስጋውን ቆርሶ ደሙን ፍሶ የሚያድነን አምላካችን መድኃኒታችን እሱ ነው ስንል ዛሬ ማለት ነው ከስቅለቱ አስቀድመን እናመሰግነዋለን ማለት ነው። በዚህ ምክንያት ያው ሆሳዕና ተብሏል። ባህያ ተጭነዋል። እንደገና ዘንባባ ይዞ ይዘን እናመሰግነዋለን። ልብሳቸውንም አንጥፈው አመስግነውታል። ይህን እንግዲህ የተደረገው በተለይ በህፃናቱ ነው። ዛሬ ሆሳዕና በዓል በተለይ መድኃኒታችን እየሱስ የተከበረው በህፃናቱ ነው። ያው ህፃናት በበለጠ አመስግነውታል ይላል እንደውም አይሁድ ተው ለምን ታመሰግናላችሁ ሲሏቸው፣ መድኃኒታችን ኢየሱስ ክርስቶስ እንኳን እነሱ ቀርቶ ድንጋዮቹ ያመሰግናሉ ብሎ ድንጋዮች ሳይቀር አፋውተው የተናገሩበት ቀን በዓል ነው ማለት ነው። ታላቅ በዓል ነው። ይህን ለምሳሌ ሉቃስ ምዕራፍ 19 ቁጥር 28 ይዛችሁ ብትመለከቱ በሰፊው ታገኙታላችሁ ማለት ነው። እንደው ከረዥሙ በአጭሩ ከብዙ በጥቂቱ ታሪኩ ይህን ይመስላል ማለት ነው። እሺ ቃሉት ያሰማልን።